ኦ፣ አድማጮቻችን ባለፈው ሳምንት ምን አይነት መርዶ ነው የሰማነው? አብርሽ። አዎ፣ እሱም የፍናን ሽምግልና ነው። ጥቂቶች ሲደሰቱ፣ ብዙ ወንዶች ግን ድባቴ ውስጥ ገብቷል። ይሄ የሚያሳዝን ነው አብርሽ። ከነጋ እንኳን ሙደሲር 300 በረኪና ነው የሸጠው። ሰልፉ አሁንም ቢሆን አላቆመም። የሚገርም እኮ ሲጀመር። የዛኔ ለሽምግልና ከሙሽራው በቀር ሁሉም እያነቡ እስክስታ ነበር ሲጨፍረው የነበረው ወንድ። አዎ፣ የሚገርም ነው። ከታሽማን ነው የሚመጣው አብርሽ። ለሽምግልና ከተላኩት አንደኛውን ሽማግሌ እየተመለከትን ነው። ነገር ግን ወጣቶች በቆሪጥ እየተመ ተመለከቱ ነው። አብሪሽ ይሄ ለሱ ጥሩ አይደለም። እሳቸው ምን ያርጉ? አብሪሽ ይሄ እኮ ከዚህ በላይ ምን ያርጉ? አይ እነሱ ምንም ማድረግ አይችሉም። በነሱ ምክንያት አይደል ሰላም

ከንበሯን ስም በአጭር ቃል እናገራለሁ። የመራቢያ አካል ይነሳል። አይደለም እንዴ ነው ነው። ማን ነው ምታታለው? አንቺ ማንሽ፣ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር። ማዕድን ቁፋሮ ነው እንዴት ተያዘው? አቤ ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት። ለአገ ለጠየቀሽ ወንድ ሁሉ ይሄሽ እምትገለበችው ማለት ነው። እንደ ጠገበ አህያ ዞር ባይ በላት። እቺን እምትሯሯጥ ጋለ ሞታ ሴትዮ ስርዓት ሲይዛት ሞታ ልታስገድለህ ነው ትልልሃል። ስለዚህ እየነቀነቀች ማለት ነው። አደብ ግዢ በላት። አደብ ግዢ። ይበቃል፣ ይበቃል፣ ይበቃል፣ ይበቃል። ደሜ ደሜ ነው ላብህ ላቤ ነው ለምትሉ የቀለም ወርቅ ማህበር አባላት በሙሉ አበባ በታኞች በሙሉ፣ እግዚአብሔር ግን ንጹህ ልብ ያለውን ነው እንጂ የሚፈልገው ብዙ ሕዝብ የሚሰበሰብበት ምናምን፣ ንጹህ ልብስ የሚለብሱ ምናምን ለእግዚአብሔር ጉዳዩ አይደለም። እንዴት እዚህ ላቸዋል። እስራኤላውያን በእግዚአብሔር ላይ አፍንጫቸውን ሲነፉ ምን እንዳላቸው አንተ ባትሰዋልኝ አለ ተራራ ላይ ያለ በሙሉ ድኩላው አጋዘኑ ምኑ ምኑ የሜዳ አህያው ሁሉ የኔ ነዋል? በባህርም ያለው የኔ ነው። በአየር የሚበራው የኔ ነዋል? እኔ ፍቅር ነው እንጂ ገብቷል? አባትነት ነው እንጂ ከእናንተ ምንም የምንፈልገው ኖሮ ወይም የጎደለብኝ ነገር የለም። እግዚአብሔር እኮ አንዳንዴ ለዚህ ነው ፈቃድ አለው ስሜት አለው ምንለው፣ ለዚህ ነው እነዚህ እዛ ሄደው እኛን ሲሰድቡ የነበሩ ሰዎች ያው ግልሙትናውን እንግዲህ፣ ስሙታ ሀብትሽ ይሳደባል ምናምን። እኔ ምን ይሳደባል፣ ሌባል ሌባል አለ። ምንም እኮ ፍርድ ቤት ቀርበህ ሌባ ሲልህ አመስግን አይደል እንዴ የምትወጣው? ደፋሪ ነህ፣ አስገድዶ ያውም ደፋሪ ነህ ስልህ አመስግን አይደል እንዴ የምትወጣው? ጉበኛ ነህ፣ ሙሰኛ ነህ ሲልህ አመስግን አይደል እንዴ የምትወጣው ያውም ሶስት ዓመት አምስት ዓመት ሀያ ዓመት ሲፈርድብህ ማለት ነው። እኔ ጋር ስትመጣ ግን ሌባ ነህ ሌባ ስትባል ለምን ይከፋል? ሴሰኛና ምንዝራነ ስራ ሲነገር ለምን ይከፋል? ውሸታም አጭበርባሪ ነህ ለምን ይከፋል? ግብዝ ነህ ሸንጋይ ነህ ለምን ይከፋሻል? ለምን ይከፋሻል? አንቺ አይደለሽ እንዲያው እሱም እኮ እየነገረች ነው። አገባሻለሁ ላለሽ በሙሉ እየሄድሽ እኮ በየፔኒ ሲሆኑ አንቺ ነሽ የምትገለሙችው እያለች ነው። ስትሳደቡ የነበራችሁ የቀለሜ አይተንፍሱ ጎግማ ጎጎች መልስ ትሰጡኛላችሁ። እሺ ለዚህ ይሄንን ኮፒ ሊንክ ዲዩት ሪፖስት አርጉና ላኩላቸውና መልስ ይስጡኝ። እንግዲህ ራሱን ምን ደረጃ ላይ ምን እንዳደረገ ተመልከቱ። በቃ ለኦርቶዶክሶች እንትን ምንድነው ድርሳናትና ምናምንን እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር ስላልክ እንደፈለክ ፈንጭ የሚል መጽሐፍ ቅዱስ አለን እንዴ ላንተ? እናንተዬ ይሄ አረ ምን ጉድ ነው! ብዙም አልናገርም። ይህንን ሀብትሽ ቦረናን ተሳዳቢ ነው። እንዲህ ነው እንዲህ ነው ለሚሉ ሰዎች ብቻ ምላሽ እንዲሆን እንድትልኩልኝ ነው። ለምን ከዛ ማህበር የመጡ ናቸው። እኔን መጥተው ላይቭ ላይ የሚተነኩሱኝ ተንከሲሶች መጥተው የሚጎነትሉኝ እነሱ ናቸው። ይኸው አሁን አፋቸውን አዘጉልኝ። በረጅሙ የመልስ ምት ላኩልኝ እባካችሁን። በተረፈ የቀለመ ወርቅ አይተንፍሱ ወይም ራሱ በሰየመው በኤርሚያስ አበበ ላይ እግዚአብሔር ሀሳብ እያለቀ ያለ ይመስላል ዘመኑ እያበቃለት ያለ ይመስላል። እግዚአብሔር እኮ ያከበሩትን ነው የሚያከብረው እንጂ የሚንቁት የሚያዋርዱት፣ ሰድበው ለሰዳቢ አሳልፈው የሚሰጡት ሰዎች ጋር እግዚአብሔር ውል የለውም። እግዚአብሔር ጻድቅ ቅዱስ አምላክ ነው። እግዚአብሔር የተፈራ ታላቅ አምላክ ነው፣ እኩያም የለውም። ዛሬ ብዙዎቹ ምሕረት ስላረገላቸው፣ እድሜና ጤና ስለሰጣቸው፣ ልጆች ወልደው እንዲስሙ እግዚአብሔር መልካም ስላረገላቸው፣ እግዚአብሔር ላይ የሚደፍሩ ተረከዛቸውን የሚያነሱ አፋቸውን የሚያላቅቁ ትቢተኞችን እያየን መተናል። እኔ ደግሞ ምነግራችሁ እግዚአብሔር ደግሞ ጻድቅ ፈራጅ አምላክ መሆኑ ደግሞ ለእናንተም ለልጆቻችሁም ያሳያችኋል፣ ያሳያችኋል። አትጠራጠሩ። ሁለት ሺህ አስራ ስምንት የፍርድ ዓመት ስለሆነ ያሳያችኋል። ሰባት ልጅ ብትወልድ ሰባት ቀን ቢቀርህ ለመውለድ እግዚአብሔርን እየሰደብክ እያዋረድክ መቀጠል እንደማችል ይህንን ልነግራችሁ ፈልጌ ነው። የቀለም ወርቅ አይተንፍሶ ማህበራት በዚህ እርማችሁን አውጡ ተስፋ ቁረጡ። ወደ እግዚአብሔር ቃል ተመለሱ። ወደ ቤተ ክርስቲያን ተመለሱ። ሐሰተኛ ነቢያትን እየተቃወምን፣ ሐሰተኛ ነቢያትን እያወገዝን እሱ እዚህ ጋር ሌላ ማንነት የሚላበስበት ምክንያት የለም። እሱም ከነሱ ወገን ይፈረጃል፣ ከነሱ ወገን ይመደማል። በነገራችን ላይ ሐሰተኛ ነቢያትን ኤርሚያስ ማይቃወምበት ምክንያት የእሱ ማንነትም ተመሳሳይ ስለሆነ ነው። ሰብስበው ገንዘብ ነው ያው በቅድሙ መጀመሪያ በለቀቁ ቪዲዮ አይታቸዋል አይደል? ቤተ ክርስቲያን አንተን ወንጌላዊ ነህ፣ አንተን ፓስተር ነህ ብላ አልሾመችህም ጥሪም የለህም። በጉልበት አያችሁ። እንደ ሐሰተኛ ነቢያት ምንድን ነው ልዩነቱ? እስኪ ንገሩኝ። ሐሰተኛ ነቢያት ራሳችሁን አይደል የሚሾሙት? ነብይ ነኝ፣ ሐዋርያ ነኝ፣ ፓስተር ነኝ ብሎ የሚሾሙት ራሳችሁን አይደል? ይኸው ኤርሚያስ ራሱን ሾሟል። ይኸው ቀለሜ ራሱን ሾሟል፣ ወንጌላዊ ነኝ ብሎ ጭራሽ አልፎ ተርፎ የቤተ ክርስቲያንን ስልጣን በመጋፋት ኒውዚላንድ ቁጭ ብሎ ገንዘብ መለመኑ ሳያንስ ገንዘብ ማጭበርበሩ ማምታታቱ ሳያንስ ጭራሽ ሌላ ከተማ አገር ቤት ያሉ ሰዎችን ሁሉ ፓስተር ነ ወንጌላዊ ነ እያለ መለቅለቅ ጀምሮላችኋል። ጉድበል ጎንደር፣ ከዚህ በላይ መናገር አልፈልግም። ኢምቦክስ ላይ ግን ቴክስት ጻፉልኝ። የእሱ ደጋፊ የእሱ ተከታዮች የእሱ አጨብጫቢዎች የእሱ አበባ በታኞች እግዚአብሔር አምላክ እንዲህ ያዋርዳችኋል፣ እንዲህ አንገት ያስደፋችኋል። ገና ሌሎችን ቪዲዮች እየመዘዝኩ እያወጣሁ ለጥፋለሁ። አልፋታሁም ነው የምላችሁ። አብትሽ ቦርና ነኝ። በሌላ ቪዲዮ እንገናኛለን። ሻሎም ልውሌ፣ አንድ ምርጥ ጨዌ ልንገርሽማ። ንግድ ባንክ መቶ ብር ስትል ከ55 ብር ይቆርጣሉ። ተሸክመው ነው እንደሚያደርሱት። አረ ጨዌ የእኔ ፍቅር ወይ ድንገት አይበለውና እኔ በሞት ሌላ ወንድ ተገቢያለሽ። አንተ ምን ማለት ነው? ሲጀመር የአንተን ሞት እኔ ማየት ስለማልችል፣ በሕይወት እያለሁ አላህ ቅድሚያ እኔ እሰለኝ። ሲጀመር እንደዚህ አትበለኝ፣ ካሁን በኋላ በእናትህ እንደዚህ አትበለኝ። እንመን ንደሁመናንች አብሮ ረጅም ዕድሜ ኑረን ተች እንዚያለ እሸን ይል አታምርድ፣ ደግሞ አታምርድ። ግርም የምትሉኝ የሴት ታይፖች አላችሁ። ልጅ ያለውን ወንድ ታገቡና እናንተ አሁን በሰላም ትኖራላችሁ። ፍቅራችሁ አዲስ ነው ገና፣ እየጎመራ ላፍሌ ናችሁ። እሱ ከቀድሞ ልጅ ከወለደው እናትየው ጋር በልጅ ጉዳይ ይካሰሳሉ። ለልጁ ምስር ወጥ መስሪያ ለምግብ ልጄን አላበላም፣ ቀለብ አልቆርጥም፣ አይብላ ልጄ ቅጠሪ ብላ ከፈለገ ብሎ የወለደው ልጅ ላይ ገግሞ ፍርድ ቤት ሄዶ ሲቆም በኩራት ኳላ ኳላ ስስ ብላችሁ ሄዳችሁ አብራችሁ ፍርድ ቤት ምናምን ትቆማላችሁ። ምን ባልሽ እኮ ኒሻን ሊሸለም ነይ። ለዚህ ያበቃችኝ እንዲህ ታታሪና ጀግና እንደሆነ ያደረገችኝ አዲስ አበባ ሚስቴ ናት ብሎ እኮ ንግግር አያደርግልሽም። ባይዘዌ ባልሽ ለውርደት ነው የሄደው ለል አላበላም ለምስር ለክክ። ደህና ነገር እኮ አትገዛም ባይዘዌ፣ ከሸማቾች እንኳን ቅንጥብጣቢ ስጋ የማትገዛ ሰውዬ ለምስርና ለክክ ባልሽ ልጅ አላበላም ብሎ ነገ በኔ እኮ ነው። ነገ ከአንቺ የወለደውም ልጅ እኮ አላገባም ብሎ እንደገና ለድንች ወጥ ትሄጃለሽ። ደግሞ አንቺ ሴት ሆነሽ ሴት ላይ እንደዚህ የምታደርጊ ምታበረታች ጀዘብ ያለባልሽ ባልሽ የምታበረታች በጣም ነው የሀገርን ሉዓላዊነት ጠብቆ እኮ ታግሎ ሊሸለማ ነው ባልሽ። የወለደውን ብሎ የወለደውን ልጅ አላበላም አላጠጣም አፈሪ ብላ ብሎ ነው ምን አገባኝ ቢበላ ባይጠጣ ተርቦ ቢሞት ብሎ ነው ፍርድ ቤት የቆመ አታፍሪም እንደ ወንዱ ስሺ ደደብ አንቺ ምንድነው አብረሽ ደደብ ስኩር የምትሆኙ ይ ረ ምከሪ እንዲህ አይነት ካለ ሰው ላይ ስማማ ሊለያይ ይችላል ግን ለቀድሞ ሚስትክ ልጅ ያለውን ለእኔም አትሆንም እና ተው በስርዓት ይብሉ አብረን እናሳድጋቸው ልጅ ልጅ ነው ልጅ ባይዚያ አንቺ ስለወለድሽው ልጅ ሌላ ስለወለደው ድመት ወይ ሌላ ነገር እንስሳ አይሆንም ልጅ ልጅ ነው ከየት የሚወለድ በማይመለከተው ነገር ልጅን አታሰቃዩ ታንክስ ጺም የሌለው ወንድና ቂጥ የሌላት ሴት አካል ጉዳተኛ ናቸው። የአካል ጉዳተኛ ማህበር መቀላቀል አለባቸው።